አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድ የተከበራችሁ የቻናላችን ተከታታዮች እንዴት ናቸው? ከእኔ ጋር አልሐምዱሊላሂ ረቢል አለሚን፣ ዛሬ ጁምዓን እንግዲህ ፏፏ እያልን በቤተሰብ ቤት ያው ኢጃዛ ወጥተናል። ላችኋል ወይ እስኪ አረብ አገር ያለው ኢጃዛና ኢትዮጵያ ያለውን ኢጃዛ ላሳያችሁ። ቪዲዮውን እስከ መጨረሻው ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናቴ ቤት እንግዲህ ማታ ነው የመጣሁት። ማታ መጥቼ አደርኩ። ወይም ጠዋት ላይ እንደምታዩት እንጀራ እየጋገርኩኝ ነው እዚህ ጋር በኩበት ነው የምጋግረው። ያው በዚሁ አጋጣሚ ጭሱ ምናምን ነገር ውይ ያለምትሉ ልጆች ማለት ነው። እንግዲህ በኩበት እየጋገርኩኝ ነው። ቆንጆ የሆነ እንጀራ ነው የሚያወጣላችሁ። ያሰማል በደንብ እንደምታዩት። እና ጋገር ጋገር አድርጊ። ዛሬ ያው ጁመአ ነው። ፏፏ እንላለን እላችኋለሁ ውዶችዬ እንግዲህ እንደምታዩት የእናቴ የምጣድ ደሞ ተተርተራባታለች። ያው አጸዳውኝ እንጂ እንትኑን ኩሽናውን አለቀለኩትም ምን አላልኩትም። ስንት ሳምንት ከሳምንት በለጠው መሰለኝ አሞኝ ነበረ። 15 ቀን ምናምን ይሆነዋል ታቃላችሁ። ሰሞኑን አሞኝ ነው የከረመውእና እናቴም ነጋዴናት እንደነገርኳችሁ ገበያ ለገበያ ነው የምትሮጠውእና ኩሽናዋ ይችን ትመስላለች። ብዙም አልተዘገጃጀች። ዝም ብዬ ነው የጠረኳት እንጂ አልተለቃለቀችም እንጂ ሳምንት በሳምንት ስመጣ በቃ እንደውም ስትመጪ ሙሽራ መሰለች ኩሽ ናየት ምናምን ይሉኛል ማለት ነው ና ያሉትን ነገሮች አጸዳድችላት ምናምን አሳምሬላት ፎ አድርጌላት ነበረ የምመለሰው ወደ ቤቴ ማለት ነው ስለዚህ የሳውዲ ኢጃዛ እንግዲህ ኢጃዛ ስንሄድ ሰዎቹ ወደ ቤተሰቦቻቸው ቤት ሀሙስ ማታ ነው አዎ ይሄዳሉ አደለ እኛም ትናንትና ሀሙስ ማታ ነው የመጣ ነው እኛ እናቴ ቤት ማለት ነው ግን ያኔ ኢትዮጵያ የሚለየው ነገር በእርግጥ ሌሎቹ አላቅም፣ ስለ ራሴ ነው እንግዲህ። እናቴ ቤት ከመጣውኝ የቸገራትን ነገር ማስተካከል፣ ያሉትን የተበላሹትን ነገር ማጸዳዳት ምናምን ነበረ ስራዬ ማለት ነው። ነው ስራዬ እንግዲህ አሁንም እላቸዋለሁ። እና ሳውዲ ከሆነ ግን ቤተሰብ ቤት ይሄዳሉ በቃ እንደውም ሰራተኛ የእናቴን እንደዚህ ሄድ ስሪላት ምናምን እያሉ ያናድዱን ነበረ እና እኛ ጋ እንግዲህ ሰራተኛ የለም፣ ሰራተኛው ቀርቷል ማለት ነው። ያው ራሳችን ሂደን ቤተሰብ ጋር ስንመጣ ራሳችን ነን የምናዘጋጀው። እና እናንተ እስኪ ሰራተኛ ቢኖራችሁና ልጆቻችሁን ይዛችሁ እናታችሁ ቤት ብትሄዱ፣ እንደዚህ እንሰራ ምናምን ብላችሁ ግራችሁን ዘርግታችሁ ትቀመጣላችሁ ወይስ እንዴት ነው? አስተያየት አስቀምጡልኝ። እኔ እንደዚህ ነኝ። እንግዲህ እናቴ ቤት ከመጣሁ በኋላ አርፍም በቃ አሁን እዚህ ጋር ምሳ ልሰራ ነው። ምሳ በድፍኑ ከምጥድ ብዬ በእንትኑ ማለት ነው። ማታ ድፍኑን ጥጄ ምስር ነበረ ማታ ምራት የሰራሁት አሁን ደግሞ በድስታችን ክሽን ያለ ምስር ወጥ ሰራ አለሁኝ። ያው ምስር ክክ በሉት ቤት ስትከኩት የበለጠ ነው የሚጣፍጠው። እኔ በጣም ነው የምወደው እዚህ ጋር እንደምታዩት ያው ምድጃው እንደነገርኳችሁ አልቀባሁትም። ያው ቤት ልጆች ምናምን ስለሆነ የሚሰሩበትም እናቴ ስትሰራ ምናምን እንደዚህ ዳርዳሩን ስለሚለቀለቅ ይበላዋል፣ እንጨቱ ሲነድ ማለት ነው። እና ለዛ ቶሎ ቶሎ ለቅልቁኝ በሳምንት ምናምን ይላል። እና እንክብካቤ ጎሎታል። ዛሬ እንግዲህ ችግር የለውም ከሰራራው ከጨራራው እስክ በኋላ ላቀልቀዋለውኝ ላቸዋለውኝ ትንሽ ቢዚ ሁኝ የነበረ እንደመጣው ልብስ ምናምን እያጣጠብኩኝ ነበረ። ለዛ ነው ማታም ያመሻሸሁት ጠዋትም ወዲያው ምጣድ ለኮስኩኝ እና ለዛ ለዛ ነው እዚህ ጋ የምሰራው ምስር አሰራር። ይሄ በጣም ትወዱታላችሁ፣ እኔ ደስ ይለኛል። ድንች ነግሬያቸው ባለፈው ስሰራ ከሽንኩርቱ ጋር እንደዚህ ጥብስ እያደረግኩኝ በርበሬ ሳልጨምር ማለት ነው። ብቻውን ስሰራው ዋው በጣም ነው የሚጣፍጠው። ሞክሩት ብያችሁ ነበር። ምስልም እንደዚህ ያደርጋችሁ ብትሰሩት የሌለ ነው የሚጣፍጠው አልኳችሁ። እዚህ ጋር ሽንኩርቱና ዘይቱ ጋር ጨምሬ በደንብ እሽት እያደረግኩኝ የከፈትኩ እየከደንኩኝ ያው ምስሩ ራሱ በዛ ሽንኩርቱ ጋር ነው አብሮ የበሰለ ማለት ትችላላችሁ። ከዛ መጨረሻ ላይ በርበሬን ጨመርኩኝ። እዚህ ጋ በደንብ እሽት አደረኩት ከዛ ግጥም አድርጌ አሁንም የተወሰነ እያሸሁኝ ነጭ ሽንኩርት እጨምርበታለሁኝ ማለት ነው። እዚ ጋ ነጭ ሽንኩርት አሁን ጨምሬበታለሁኝ እንደምታዩት ወደ ውስጥ ጥልም ብላለች ያው ነጭ ሽንኩርቷ እና እዚ ጋም በደንብ ሽታ አድርገዋለሁኝ። አሁን ምስሩም እየበሰለ መቅሎም ጋር በቃ ሽታው የሌለ ነው። እንደምታዩት ደስቴ ደግሞ ያው እንትን ላበት ምናምን ስለምታመጣ ሁሉ ልስት አድርጓት ስታመር ስታመር በድስት መስራት በነገራችን ላይ ወጡን ራሱ በጣም ያጣፍጠዋል። እዚህ ጋር ውሃ ከልሽበታለሁ። እንግዲህ በደንብ ብስል እስከሚል ጠብቀዋለሁኝ። እንደምታዩት አሁን እዚህ ጋር በስሎልኛል። ጨማምሬ አወጣዋለሁ ማለት ነው። ካወጣው በኋላ እዚህ ጋር ቡናዬን ጥጃለሁኝ። ከዛ ዛሬ የሰራሁት የተለየ ነገር የለም ያው ምስር ብቻን የሰራሁት ገበያም አልሄድኩም። እና ሰሞኑን ገበያ መሄድ አቁም ያለውን ማክሰኞ ለት ራሱ አልሄድኩም። ያው እንደነገርኳችሁ በደንብም ስላልተሻለኝ፣ ያው ወጣ ወጣ ወጣ እግር ምናምን አላበዛውም። እግር ሳበዛ ብዙ ጊዜ ያመኛል። ለዛ ነው። እና ይሄንን ይመስላል ወጣችን፣ እንጀራችን ምሳ እያቀረብኩኝ ነው። በጣም ነው የሚጣፍጠው አሰራሩን ሞክሩት ማለት ነው። ቡናም ፈረሸሽ አድርጌያለሁኝ። ያው ልጄም እንግዲህ ቡና ይወዳል ካልቀዳሽልኝ ነው የሚለው። ጁመአ ሶላት እንግዲህ ሂዶ ተመልሷል። ወንድሙ ጋር እንደምታዩት ፏፏ ብሏል ማለት ነው። እሱ ራሱ ጁመአ ሲመጣ በጣም ነው ደስ የሚላቸው። ልጆቹ ራሱ ወላሂ ነው የሚላቸው። ቤተሰብ ጋር ስንመጣ ምናምን እንደዚህ በቃ በጣም ደስ ይላል። ስሜቱን ለነግራቸው አልችልም። ያው እንግዲህ እናንተም ለሀገራችሁ ያብቃችሁና ሞክሩት እና ይሁት በጣም ነው ደስ የሚለው ቅርብ ስትሆኑ ቤተሰብ ጋር ማለት ነው። ምን ይገርማችሁ ጎረቤቶች ራሱ ወደ ጊራና ምናምን ስለሆኑ ሊብሶ ምናምን አካባቢ ናቸው ላይ ከተከራየሁበት ያሉት ጎረቤቶች እኔ በየሳምንቱ ስመጣ ራሱ ይቀናሉ። እንደው ምናው ቅርብ ሆኖ በነበረ እኛም በየሳምንት እንመላለስ ነበር ምናምን ይላሉ። እና ቤተሰቦቻችሁ አጠገብ ከሆናችሁ ቅርብ ከሆናችሁ እንደዚህ በየሳምንቱ መሄድ ምናምን ደስ ይላል። ልክ አረብ ሀገር ሁነን አረቦቹ ሀሙስ ማታ ማታ ወደ ቤተሰቦቻቸው ቤት እንደሚሄዱት ማለት ነው፣ ልክ እዛ ጋር ይመሳሰላል። ያው ግን እነሱ እንደነገርኳችሁ ሂደው ተአሊ ሩሂ ነው። የራሳቸውንም ሰራተኛ እዛ ሄደው እግራቸውን ዘርግተው ነው የሚቀመጡት። እናቴ ቤት መጣሁ ብለው ምናምን እንደዚህ እንትን አይሉም። እናታችን እንገዝ ምናምን አይሉም። በእርግጥ ኑሮ የተመቻቸ ስላላቸው ሊሆን ይችላል። እና ይሄ ነው ልዩነቱ እንግዲህ ከኛ ጋር እኛ ደግሞ መተን ቤተሰቦቻቸውን ልብስ የሚታጠብም ካለ የሚሰራም ካለ እንጀራ የሚጋገርም ካለ ያንን ያንን እንሰራለን። ያስደስታል። በነገራችን ላይ ይሄ ነገር እና እናንተ የትም ኑሩ፣ ሩቅ ሀገርም ሁኑ፣ ጸዳ ያለ ህይወትም ኑሩ፣ ቤተሰቦቻችሁ ጋር ስትመጡ፣ በቃ ያኔ እነሱ ጋራ የሚሰሩትን ነገር ለምንበት፣ የሚጠረግበት ራሱ ገጠር አቶንም፣ እናቴ ችግር የለብኝም እኔ እበቴን ጠራርጋለውኝ ምናምን። በነገራችን ላይ እንስሳ ወዳለውኝና እንደዛ ቢኖር ራሱ ያ ነገር ችግር የለብኝም። ከውጭ መጥቼ ራሱ እንደዚህ ቶሎ ማጽዳት ምናምን በት መለቅለቅ ምናምን ጭቃ መምረግ ምናምን ድጃ ማስተካከል ምናምን ሲሆን ስራዬ በቃ እንዴ ቶሎ ብለሽ ነው ምትለምጂ ምናምን ይሉኛል። እና ውስጣችሁን ካሳመናችሁት ጽድት ያለ ህይወት ኖራችሁ፣ ዝም ብላችሁ እንደዚህ የገጠር ህይወት ኖራችሁ ሁሉም ያስደስታቸዋል እላቸዋለሁ። ወንዶቼ እንግዲህ ዛሬ ውሌ ይህንን ይመስል ነበረ። እንደምትወዱት ተስፋ አድርጋለሁኝ። እናንተም ያው ሀሳባችሁ እንደ እኔ እንደሆነ አምናለሁኝ ተስፋ አድርጋለሁ። እንግዲህ ያው አንዳንድ ኮሜንቶችን ባይ እንደዚህ እንደዚያ ማለቴ የሆነ የወጡ ኮሜንቶችንም አያለሁኝ። እኔ እንደዚህ ያልጫጫስ ምናምን የምትሉም ልጆች አላችሁ እና ይህን ህይወት እንግዲህ ይሄ ነው ምንም የማይደበቅ የማይሸሸግ ሁሉንም ህይወት ወዳለሁኝ። ዝቅም ብሎ መኖር ሆነ ከፍ ብሎ መኖር ሆነ ሁሉም ይመቸኛል፣ አልሐምዱሊላ ይህን ጸባይን በጣም ነው የምወደው። እና እናንተም እንግዲህ ሁሉንም ወዳችሁ ሁሉንም በሁሉም ነገር ደስተኛ ሆናችሁ የምትኖሩ ከሆናችሁ ህይወታችሁን ትወዱታላችሁ። እና ቡናን እንጠጣ ብያለውኝ። እንግዲህ የጁመአ ውሎ ይሄንን ይመስላል። ላይክ፣ ሸር፣ ሰብስክራይብ ማደርጋችሁን አትርሱ። በቀጣይ ቪዲዮ ተመልሽ እስከመጣላ ሰላማችሁን ብዝት ያድርገው ሀገራችንም ሰላም ያድርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ